በርቀት ትት እዩት። ሰላም ክቡራን ተመልካቾች፣ አምስት ወር የሚኖክሲድን ለውጥ ስድስተኛ ወይን ለው አሁን ማለት ነው። እዩት እንዴት እንደሆነ ማለት ነው። በነገራችን ላይ እዚጋ ያለው ቤብሄር ስለሆነ እንጂ ወደ ውስጥ ያለው በጣም አድጓል ማለት ነው። አሁን ላሳያቸው የምጠቀማቸው ኦሪጂናል ከርክላንድ ሄር ግሮ አይደለም ኦሪጂናል ከርክላንድ እና ይህንን ኦሪጂናል ከሚኖክሲድን በተጨማሪ የሚያሳድግ ቅባት ያው ምኖክሲድን በሉት በውስጡ ምኖክሲድልም ስላለው ማለት ነው። ቅባት ነው፣ ግን በውስጡ ምኖክሲድ ላለው ስለዚህ ይሄንን ሁለቱን በትክክል ከተጠቀማችሁ ምንም ጸጉራችሁ የማያርግበትና የማይለወጥበት ምክንያት የለም። ያው እንደምታውቁት ፊታችንም ነው የሚቀይረን፣ ከሌላ ሴት ወደ ሌላ ሴት ነው የሚቀይረን። በነገራችን ላይ ግንባራችን ጸጉር ሲሸሽና ግንባራችን ጸጉር ሲኖረው ሁለት አይነት ሴት ነው የሚያደርገን እና በጣም ነው የሚያሳምራችሁ እዩት። እዚጋ ይሄ ይሄ የወጣ ፀጉር ነው ያያችሁት፣ እንዴት እንደረዘመልኝ እዚጋ ያለው እዩት። ከካሜራ በጣም ቀረብ ስላልኩኝ ያው በጣም እንትም ብሎ ለሚያሳያችሁና በጣም ሽሽት አርጎ ነው። እና እዩት፣ እዩት፣ ይሄ ረዝሟል። እንዴት አያችሁት ታያል በያ አስባለሁኝና፣ እዩት። ይሄን ይሄ አልነበረም በፊት ፀጉር፣ ይሄ ጸጉር አልነበረም በፊት። እዩት፣ ጥንካሬው ማለት ነው። እንኳን ሊረግፍ ይቀርና፣ እዩት ጥንካሬው አሁን ይሄ አልሰራው አልሰራውም ሳሎን ስገባም፣ እሳት አላስነካውም። ምክንያቱም እሳት መንካት የለበትም፣ ቢያንስ እስከ አንድ አመት ድረስ ያለምንም እሳት ነው እንትን የምለው ማለት ነው። እደርቃለው፣ እንደምታዩት ይሄን ፀጉሬን እደርቃለው። ይሄንን ምናልባት ይሄንን መለቅ እንትን ማለት ካለብኝ አሁን ይሄን ፀጉሬን እንትን ብየዋለው። ይሄ የራሴን ፀጉር ተቆርጫዋለው፣ ግን አሁን በጣም ብዝትና ፈፍት ብሎልኛል። በዛ ላይ ጥቁር ሆኗል ፀጉሬ በነገራችን ላይ አድጓል፣ ስቲል ማለት ነው አያችሁት አድጓ ስለተፈረዘ እንጂ ማለት ነው። እስቲል እንኳን ለፀጉር በጣም ነው የሚጠቅመው። አስተውሉ፣ ዛለውን ፀጉሬን ያልኩትን ይሄን ቅባት ነው የምቀባው እንጂ ሚኖክሲድን አይደለም። እሺ ይሄን ቅባት ግን ውድ ስለሆነ ለማን ሮዝመሪ የሚባለውን ይሄን እጠቀማለሁ። እንደምትብት ይሄም እኛ ጋር ለብ ነገራችሁ ላይ ዋጋው ሺ ስምንት ነው። ለኖርማል ፀጉራችሁ ለዛለው አሪፍ ነው። ይሄን አሁን አድጎልኛል። ይህንን ነው የምቀባ ማለት ነው። ከፈለጋችሁ ከሚኖክሲድን ጋርና ከዛኛው ጋር አብረን መላክ እንችላለን። ፀጉር አደለ እንዲ ስታወጡት ደግሞ ይረዝማል ማለት ነው እና ይሄን አደገልኝ። አያችሁት? አያችሁት? አሁን ይሄን መሰራት እችላለሁ ግን አልፈልግም። አሁን መሰራት ይቆይ። ምን አስቸኮለኝ? እስከዛሬ ጠብቄ ጠብቄ። እዩት፣ እዩት፣ እዩት። እዚህ ጋር ነበረ ፀጉር የሚሸሸው የነበረው ማለት ነው። እዩት፣ እዩት። እንግዲህ ይሄ አድጓል፣ ይሄ አድጓል፣ ይሄ አድጓል። አሁን መሰራት እንኳን እችላለሁ። በዊግ ራሱ መሰራት እችላለሁ። ሹርባ መስራት ብፈልግ እችላለሁ ግን አልፈልግም። አልፈልግም። ገብታችኋል? አልፈልግም። አሁን እዩት። አሁን ይሄን እዚህ ጋር ባመጣው እዩት። ይሄን እዚህ ጋር ባመጣው አሁን በእንትን በጄ ከዚህ ጀምሮ ይሄ እንደዚህ ነው የሚልልኝ ማለት ነው። ከዚህ ጀምሮ እንደዚህ ግን አልፈልግም። ፀጉሬን ይሄኛው ጀል እንዲነካው አልፈልግም። አያችሁት? አሁን እንደዚህ ብሎ ግጥ የሚላለኝ ማለት ነው። አያችሁት? ሌላው እዚች ጋር እዚች ጋር የነበሩት እዚች ጋር የነበሩት ፀጉሬ የቱ ጋ ነው ትክክለኛው? የነበረው ድሮ ፀጉሬ ከዚህ ከዚህ በኋላ ነው። ይሄ አልነበረውም፣ ይሄ አልነበረውም። አያችሁት? እዩት፣ ያሁን ይያዛል፣ ይሰራል ሁላ እዩት ማለት ነው። እዩት ያማለኝ እዩት። እንዲህ ብታረጉት ራሱ አይነቀለም። ይነቃቀላል፣ ይረግፋል፣ ምናምን ለምትሉ ሰዎች ማለት ነው። ከርክላን ኦሪጅናል ሚኖክሲድን ከዚህ ጋ ምታግዙት ከሆነ ግን በጣም ቆንጆ በጣም የሚያመር እጅግ እና ፊት እንዲኖራቸው ያረጋል ማለት ነው። አሁን ኔ እያት ፊቴ ከዚች እስከዚች ብቻ ና ትችኛዋ ከዚችኛዋም ከዚ እስከዚች ብቻ ና ግንባር ያያቸዋል። ይሄን አሁን እንደዚህ ሳደርገው እንዲሳረገው አላረገውም እንጂ እንዲሳረገው በቃ እስከዚህ መጣ፣ አያችሁት? እስከዚህ መጣ እንዲሳረገው ማለት ነው። ግን ሙሉ ግንባሬን አሁን ኖርማሊ፣ እንደውም ስለቀረብኩ ነው እንጂ ለእናንተ እንትን የመሰላችሁ በዚህ በእንትን ሳየው ባሬን አልብሶኛል እስከዚህ ድረስ አልብሶኛል ማለት ነው። ካሜራ ቅርብ ስላልኩኝ ነው እንትን የሚለው እና እያችሁት እንዴት እንደሚያምር እዩት። ይሄ እንደዚህ ሲመጣ እዩት። ይሄ እንደዚህ ሲመጣ እዩት እንዴት እንደሚያምር ማለት ነው። ስለዚህ እጅግ እጅግ እጅግ እጅግ እጅግ እጅግ በጣም ትልቅ ለውጥ፣ ትልቅ ለውጥ፣ በጣም ሰይ የሚያስብል ትልቅ ለውጥ ነው ያለው ትልቅ ለውጥ ማለት ነው። ይበል የሚያስብል ለለለለለ የሚያስብል ለውጥ ነው ያለውና በነገራችን ላይ እሴትም ወንድም ለመጠቀም የሚችለው ሚኖክሲድን እሴትም ወንድም መጠቀም ይችላል። ለቅንድብ መጠቀም እንችላለን። ለፀጉራችን ለቅንድባችን ለጺማችን መጠቀም እንችላለን። የምንፈልገውን ቦታ መቀባት መጠቀም ይችላለን። ቢደክመኝ እንኳን ሳልቀባ አልተኛ። ቢደክመኝ እንኳን ሳልቀባ አልተኛ። ፋይቭ ፐርሰንት ነው። በነገራችን ላይ ኦርጂናሉን ሚኖክሲድን ከኔ ጋር ታገኛላችሁ። ኦርጂናሉን ሚኖክሲድን ከሰባ ጋር ታገኛላችሁ በዜሮ ዘጠኝ ስልሳ ዘጠኝ ዜሮ ስድስት ስልሳ ሰባ አንድ እጽፋለሁ ስልክ ቁጥርን ከዚህ በዜሮ ዘጠኝ ስልሳ ዘጠኝ ዜሮ ስድስት ስልሳ ሰባ አንድ ደውሉ ኦሪጂናል ሚኖክሲድን ዋጋ ሁለት ሺ አምስት መቶ ብር የአንድ ዋጋ ማለት ነው ዋጋ ሁለት ሺ አምስት መቶ ብር የዚች ዋጋ ማለት ነው ኦሪጂናሉ ከሆነ በነገራችን ላይ የሚቀንስም አለ እኮ በሺ ሁለት በሺ ሶስትም እኮ አለ ሚኖክሲድን ግን ያለው ኦሪጂናል አይደለም ትክክለኛ ኦሪጂናሉን ግን ከፈለጋችሁ ታገኛላችሁ ማለት ነው ስለዚህ እናንተ ፀጉራችሁ እንደዚህ እንዲሆንላችሁ ከፈለጋችሁ ትክክለኛውን ትክክለኛው ሚኖክሲድልና ይሄንን ቅባት የግድ ያስፈልጋል ማለት ነው። የግድ ያስፈልጋችኋል። ቆንጆ እንድትሆኑ እንደኔ እንዲያምርባችሁ እንደኔ ግንባር የሌለው ሴት ከፈለጋችሁ ማለት ነው ይሄንን መጠቀም አለባችሁ። እነዚህን መጠቀም አለባችሁ። እነዚህን መጠቀም አለባችሁ። ሌላው ደግሞ ሌላው የብዙ ሰዎች ጥያቄ በቀን ራሶ ስንት ሺህ ሰው እንደሚጠይቀኝ ማለት ነው እዚህ ሀገር ላኪልኝ እዚህ ሀገር ላኪልኝ የምት በጣም ብዙ ናቸው አረብ ሀገራትም ያላችሁ ኢሮፕ አውሮፓም ያላችሁ እስራኤል በጣም ብዙ ሰው ናቸውእና እና ሁሉንም በዝርዝር ዛሬ ስሙ ለምሳሌ አውሮፓና ኢሮፕ ያላችሁ ሰዎች ሰው ከመጣ ወደ ኢትዮጵያ ሰው ከመጣ የምታውቁት ሰው እልክላቸዋለሁኝ ሌላው ግን ለምሳሌ ሳውዲ አረቢያ ያላችሁ ኩዌት ያላችሁ ቤሩት ያላችሁ ዱባይ ያላችሁ ግን ሁል ጊዜም ነጋዴ ተመላላሽ ነጋዴ ስላለ እንልካለን። ዱባይ ሁሉም ከተማ ዱባይ ሁሉም ከተማ የደለበሪት ከፍላላችሁ፣ ያላችሁበት ከተማ ኤኒ ከተማ ዱባይ ይመጣል። ኩዌትም ያላችሁ ደግሞ የትኛውም ከተማ ኩዌት ውስጥ ያላችሁ ኩዌት ጠባብ ስለሆነች ይቻላል። ሳውዲ አረቢያ ከሆናችሁ ሪያድ እና ጅዳ ብቻ ሪያድና ጅዳ ብቻ ነው መላክ የምንችለው። ምክንያቱም ነጋዴዎች ሪያድና ጅዳ ብቻ ስለሚመጡ ማለት ነው። ነጋዴዎች ሪያድና ጅዳ ብቻ ስለሚመጡ እነሱ ናቸው ሊያመጡላችሁ የሚችሉት። ምክንያቱም ሳውዲ በጣም ትልቅና ሰፊ ከተማ ስለሆነች ሁሉም ቦታ መላክ አልችልም ማለት ነው። ነገር ግን ለምሳሌ ሌላ ከተማ ሆናችሁ ሳውዲ ውስጥ የተለያየ ከተማ ሆናችሁ ለምሳሌ በጣም ብዙ ከተማዎች አሉ። የሳውዲ ግን ሪያድና ጅዳ ጓደኛ ካላችሁ ሰው ካላችሁ ይቻላል መላክ። እንዲሁም ደግሞ እዚህ ያመጡት ሰዎች እዚህ ማለትም ነጋዴዎች ሪያድና ጅዳ ያስገቡ ሰዎች እኛ ከዚህ ቦታ ነው ያለን፣ ስለዚህ የደሊቨሪ ከፍለን ወደኛ ትልኩልናላችሁ ወይ ካላቸኋቸው ደግሞ ተስማምታችሁ በዋጋ ያመጡላቸዋል ማለት ነው። እንደገና ቤሩት ደግሞ ቤሩትም የተወሰኑ ከተማዎች ዋናው ከተማ አለች የቤሩት ዋናዋ ከተማ አደለ። ስለዚህ ዋናዋ ከተማ ያላችሁ ልጆች እንዲሁም ደግሞ ነጋዴዋ ከመጣችሁ በኋላ የትም ከተማ ብትሆኑ እኛ በዴሊቨሪ እናስመጠዋለን ካላችሁም ደግሞ ትችላላችሁ ማለት ነው። እንዲሁም ደግሞ ክፍለ ሀገር፣ ልካለሁ የትኛውም ቦታ የትኛውም ቦታ ያላችሁ እንግዲህ የትኛውም ቦታ ክፍለ ሀገር ኢትዮጵያ ውስጥ አዲስ አበባን ጨምሮ ሁሉም ኢትዮጵያ ውስጥ ሁሉም ሀገራቶችን እንልካለን ኢትዮጵያ ውስጥ ማለት ነው። ከእናንተ የሚጠበቀው ከሌባ አስቀመጥኩ ስልክ ቁጥር መደወል ብቻ ነው። ዋጋውንም ተናግሬያለሁ። ከእናንተ የሚጠበቀው መደወልና መደወል ብቻ ነው።

ለአሁን ከተቀቡ በኋላ ወንዶች አይረግፍም አንድ ዘለላ ፀጉር ራሱ አይረግፍም ሴቶች ግን ከሴቶች ላይ ግን ብዙን ጊዜ የመርገፍ ባህሪ ይታያል ያን ለማስቀረት ነው ይሄ ቅባት የመጣ ስለዚህ ይህንን ቅባት ከሚኖክሲድን ለይቶ ማየት አይቻልም ማለት ነው ምክንያቱም የጀርባ አጥንቱ ስለሆነ ለዛ ነው ለሚኖክሲድን እንዳይረግፍ ተብሎ ይሄኛው የተሰራለት ማለት ነው በነገራችን ላይ እኔ ሶስት ወር ተጠቅሜ የሆነ ጊዜ ተውኩትኝና ረገፈብኝ እንደገና ነው ያበቀልኩት ማለት ነው ምክንያቱም ስምንት ወር ሳይሆነ መተው አልነበረብኝም ማለት ነው ዜ የግዴታ ለሚኖክሲድን ይሄ ጀርባ አጥንት እስከሆነ ድረስ ሚኖክሲድን ይሄን ለይተን መተው ስለማንችል ነው ይሄኛው ቅባት ለዚህ ተፈጠረለት። ስለዚህ ሚኖክሲድን ከወሰዳችሁ ይህን መውሰድ አለባችሁ። ምክንያቱም ሚኖክሲድን ብቻውን ወጥቶ ውስጥ ዋጋ የለውም ያለዚህ ማለት ነው ማሮቼ ለሴትም ለወንድም ነው የሚሆነው። በነገራችን ላይ ታዲያ ስናረግ ዜሮ ነጥብ አንድ የምትለዋ ድረስ ብቻ ነው የምናረጋት ማለት ነው። ከዛ ይቺ ለአንድ ቀን በቂ ናት። ለምሳሌ ለወንድ ከሆነ በቀን አንድ ጊዜ ይቅርታ፣ ለሴት ከሆነ በቀን አንድ ጊዜ፣ ለወንድ ከሆነ ደግሞ በዚህ በቀን ማታና ጠዋት ነው የሚጠቀመው። ስለዚህ ጠዋት የሚያወጣው ይችን ያክል ሚሊዋ፣ ማታም የሚጠቀመው ይችን ያክል ሚሊዋ አንድ ነጥብ ዜሮ ላይ ማለት ነው ሚኖክሲድን ስንጠቀም መጀመሪያ እንፈልገውን ፓርት በሳሙና ሙልጭ አርገን እንታጠባለን። ከዛ ደርማ ሮለሩ ብረቱን መርፌ መርፌዋን በሷን ለሶስት ደቂቃ ያክል እናሻለን። ከዛ ሰላሳ ደቂቃ ጠብቀን ሚኖክሲዲሉን ከተቀባን በኋላ ለአምስት ሰዓታት ይቆያል። ከአምስት ሰዓታት በኋላ እንደገና በንጹህ ውሃ እንታጠብና እናደርቅና በፎጣ ይሄንን ቅባት እንቀበውና ቅባቱም ደግሞ ለውስጥ ዘልቆ እንዲገባ ለአንድ ሰዓት ለአንድ ሰዓት ለግማሽ ደቂቃ ያክል ተቀብተ ነው ሳንተኛ ቁጭ ማለት አለብን። ወደ ውስጥ እንዲገባ ከዛ በኋላ ጠብቀን አንድ ሰዓት ወይ ሁለት ሰዓት ከሞላው በኋላ ግን አንታጠበውም። በሻሽ አስረን እንተኛለን። በወንዶችም ሆነ ሴቶች ሻሽ ማሰር አለባችሁ ማለት ነው። ሻሽ አስራችሁ ስተኛላችሁ፣ ጠዋት ከእንቅልፋችሁ ስትነሱ የሽታ ስላለው ትታጠቦታላችሁ። ሙልጭ አርጋችሁ ትታጠቦትና የማይሸት ጭቃ ወይ ፈሳሽ ቅባት ወይንም ጭቃ ቅባት ትንሽ አበሳበሳ አርጋችሁ ትወጣላችሁ። አመድ እንደ ይመስል ከዚህ በፊት ማሳየች አለው። በዚህ ቪዲዮ አብራራለሁ። ካልገባችሁ ደግሞ በቀጣይ ቪዲዮ ሰራለሁ። ስለዚህ ክቡራን ተመልካቾች እኔ ራሴ አድርጌ ለራሴ የጠቀመኝ ነገር ነው ወደ እናንተ ያመጣሁትኝ። ስንት መላጣ አለ። እስኪ አሁን እኔ የድሮ ፊቴና የአሁኑ ፊቴ አንድ ነው። የድሮ ሀሳባና የአሁኑ ሀሳባ አንድ ነት አይደለችም። እህትና እህታማቾች በታማቾች ነው። ምን መስለው ያው ከዚህ በታች አይናችን ይመሳሰላል። ከዚህ በላይ ሌላ ሰው አንገናኝም አንገናኝም ወይ፣ በአባት ወይ በእናት ተለያይተናል፣ አንገናኝም ማለት ነውና እንዴት ደስ እንዳለኝ ልጠይቁኝ እንዴት ደስ እንዳለኝ እንዴት ደስ እንደሚል ይበት ጧታ ጥብ አስባችሁታ? ፀጉራችሁን ራሳችሁን አስዛችሁ መውጣት ራሱ በዚህኛው ጎደለ በዚህኛው ፀጉሪ ላልብሰው በዚህኛው በዚህኛው ይታያል መላጤ በዚህኛው ይታያል መላጤ። ፀጉራችሁን አመታችሁ ይችን መላጣ ለመደበቅ ያለ መከራ፣ በዚህ ስትለጥፉ በዚህ ስትለጥፉ በጣም ነው የሚያስጠላው። ስለዚህ እንደዚህ አርጎ አስዞ መሄድን የመሰለ ነገር የለም ማለት ነው እና ትክክለኛ ፕሮዳክት ኦሪጂናል ፕሮዳክት ትክክለኛ ኦሪጂናል ስለፊትም ሆነ ስለ ፀጉርም ሆነ ትክክለኛ ኦሪጂናል ፕሮዳክት እራሴን የጠቀመኝን ማስታወቂያ አይደለም እየሰራው ያለሁት። እኔ እራሴን የጠቀመኝን ነው እኔ እየተናገርኩ ያለው እንጂ፣ ምክንያቱም እኔ ሚዲያ ልጅ ነኝ። ሁላችሁም ታውቁኝ ያላችሁ ከመላጣነቴ እስካሁን እስካለሁበት ደረጃ ስለምታውቁኝ ማየት ማመን ነው ያው እና ድሮ ስለምታውቁት ፀጉሬ ማለት ነው። እንግዲህ ድሮ የድሮ ቪዲዮችን እዩ፣ ድሮ ምን እንደምመስል ማለት ነው። ባይዘው እነዚህ ቪዲዮዎችን አጥፍቻለሁ ከቲክቶክ ራሱ ይቻንችልሽ እንዲባል ራሱ አልፈልግም ይቻንችልሽ እንዲባል ራሱ አልፈልግም ያሳፍረኛል ራሱ ምክንያቱም ከመገናኛ ለገጣፎ ማለት እኮ ነው ግንባሬ ከመገናኛ ለገጣፎ ሌላው ደግሞ ሚኖክሲድንን መጠቀም የሌለባቸው ሰዎች አሉ ልብ አድርጉ ሚኖክሲድን መጠቀም የሌለባቸው ሰዎች በመጀመሪያ ደረጃ ሴት ልጅ ነፍሰ ጡር ከሆነች አትችል መጠቀም ሴት ልጅ ነፍሰ ጡር ከሆነችና ልጅ የምታጠባ ከሆነች አትችልም መጠቀም። ሲቀጥል ደግሞ በደማችን ደም ግፊት፣ ደም ብዛት እና የልብ ችግር የልብ ችግር፣ ደም ብዛት፣ ደም ግፊት ያለብን ሰዎችም መጠቀም አንችልም። ሌላው ከዚህ ውጭ ፍሪ የሆናችሁ ሰዎች በሙሉ መጠቀም ትችላላችሁ። ለሴትም ለወንድም፣ ለሁሉም ነው የሚያገለግለው። ለሴትም ለወንድም ነው የሚያገለግለው። በነገራችን ላይ ሚኖክሲድን እኛ እስከዚህ የተመለጥን ሰዎችስ ለኛ ለእኛ ይሆናል ወይ የምትሉኝ ሰዎች አላችሁ። ፊቴ ላይ ብቀባው እንግዲህ ፊት ላይ ፊት ማለት መላጣ አይደለ። ፊቴ ላይ ብቀባው ፀጉር ያበቅላል። እዚህ ደረቴ ላይ ብቀባው ፀጉር ያበቅላል። ወገቤ ላይ እዚህ ጋር ብቀባው ፀጉር ያበቅላል። ሚኖክሲድን ኤኒ ቦታ ላይ ያበቅላል። ግን የተጎዳችሁ ከሆናችሁ ማለትም የሆነ ነገር አቃጥሏችሁ ወይ የፈላዋ ተደፍቶባችሁ ወይ በሆነ አደጋ እየተመለጠ ግን አያበቅልም፣ ልንገራችሁ ማለት ነው። የፈላዋ እጃችን ላይ ቢደፋ ወይም ደግሞ እዚህ ጋር ቢደፋ እና ጭንቅላታችንን መላጣ ቢሆን ያን ሚኖሲድን አያበቅለው። ሌላው ደግሞ ከነገ ጀምሮ ስለ ፀጉር ስለ ሚኖክሲድን ስለተለያዩ የሚያስፈልጉ ነገሮችን በሙሉ በቲክቶክ በጣም ጠቃሚ ለእናንተ የሚጠቅሙ ቪዲዮዎችን በቲክቶክ እሰራለሁ ማለት ነው። ሳባ እንየው ኤስ ኤ ቢ ኤ ኤን ዋይ ኢ ደብሊው ሳባ እንየው ብላችሁ ሰርች ካረጋችሁ አንድ ብቻ ነው ያለኝ የቲክቶክ እኔ የራሴ ትክክለኛ መጠቀምበት 37700 ይላል። ያው ነገም ከነገ ወዲያም የጨመረ ስለሚሄድ ብቻ ከ37000 በላይ ፎሎወር ነው ያለኝና እናንተ ፎሎ በማድረግ ማለት ነው ትጠቀማላችሁ ማለት ነው። እንዲሁም ደግሞ ከሰባ በሶስት ቀን ውስጥ ከሰባ ሺህ በላይ ከገባ ማለት ነው። አሁንም ለተወሰኑ ሰዎች እስከ መጨረሻው ፓኬጅ ሺ አንድ አመት ሙሉ ሚኖክሲድን የሚያበቅልላቸውን እስከ ነቅባቱ እንሰጣለን ማለት ነው። ይሄም ቃሌ ነው። ብቻ ግን በሶስት ቀን በአምስት ቀን ውስጥ ከሰባ ሺህ በላይ ወይም ደግሞ በአንድ ሳምንት ከሰባ ሺህ እና ሰባ እና እዛ በላይ ከደረሰ ማለት ነው ሌላው ሚኖክሲድን ኦሪጅናል መሆኑን በምንለይ ለምትሉ ሰዎች እኛም ሲመጣልን በመሰሪያ ነው የምንለየው። ከመጣልን ካርቶን አንዱ ለሶስት ያክል ፌክ ይኖራለኝ እንመልሰዋለን ማለት ተማሪዎች፣ እንደዛ ነው ማወቅ የሚቻለው። ሲቀጥል ደግሞ ከዚህ በፊት ሚኖክሲድንን እንዴት ነው እኛ ማወቅ የምንችለው ማለትም አሳይቼ ነበረ፣ እንዴት ማወቅ እንዳለ ሚኖክሲድን ፌክና ኦሪጂናል መሆኑን በረኪና አድርጌ ከዛ ከበረኪና ሚኖክሲድን ጨምሬ ኦሪጂናል ነው ፌክ ነው የሚለውን ካየው በኋላ ጥለዋለሁ ያንን በረኪና ማለት ነው። እና እንቀባዋለን። እንዲህ ያላችሁ ሰዎች አላችሁ፣ እባካችሁን ስለ ፊት ስለ ፀጉር፣ ስለሆነ ነገር ቪዲዮ ሲሰራ፣ በተለይ ስለ ቆዳ አዳምጡ ከመጀመሪያው እስከ መጨረሻው እባካችሁን። አለበለዚያ ራሳችሁን ትጎዳላችሁ ማለት ነው። ምክንያቱም ባለማዳመጥ፣ ባለማስተዋል ስተት ትሰራላችሁ። ስለዚህ ከመጀመሪያው እስከ መጨረሻው አዳምጡ ስታት እንዳትሰሩ ማለት ነው። ተማሪዎች እ እንዴት መቀባት እንዳለበት እንዴት ቴስት ማድረግ እንዳለበት ና ቢሆን እንቀባለን ብላችሁ ስላሳቃችሁ ማለት ነው። እንዲሁም የቲክቶክ ሊንኬን ኮሜንት ላይ ያስቀምጣለሁ። የቲክቶክ ሊንኬን ኮሜንት ላይ ያስቀምጣለሁ። ሂዳችሁ ፎሎ ባረጋችሁ ቁጥር ነፃ ሚኖክሲድል ታገኛላችሁ። ስለዚህ ለእናንተ ስትሉ ራሳችሁ ስትሉ ፎሎ አድርጉ። አቅም የሌለው በጭራሽ የመግዛት አቅም የሌለው ግን ማማር የሚፈልግ ሰው አለ። ስለዚህ አድርጉ ፎሎ።